ሰላም ቤተሰቦቼ እንደምን አላችሁ? እኔ ያለው ፈጣሪ መስገን በጣም ደህና ነኝ። እንግዲህ እንደምታዩት ስለ ቴምር ወይም ደግሞ ስለ ዴትስ ፍሬ ስናወራ ምናልባት በእናንተ አካባቢ ስንት አይነት ከነዚህ ውጭ ቴምሮች የሚሸጡ ከሆነም በኮመንት ላይ አሳውቁኝ። ግን እኔ ባለውበት አካባቢ የሚሸጡ የቴምር አይነቶች እነዚህ ናቸው ማለት ነው። እንደምታያቸው ይሄ በጣም ፓክድ የሆነ ነው፣ እና ብዙ ኤክስትራ ነገሮች አሉት። ልክ እንደምታዩት እዩት፣ የሆነ የተለወሰበት ነገር አለ ወይ ማር ሊሆን ይችላል፣ ወይ የተለየ ጣፋጭ ነገር አለው ማለት ነው። ይህ ደግሞ እንደምታዩት ናቹራል ነው፣ ምንም የተጨመረበት አዲቲ ወይም ደግሞ ኤክስትራ ነገር ምንም የለውም ማለት ነው። ስለዚህ የትኛውን ቴምር ብንጠቀም ይሻላል የሚለው ነገር ትልቁ ጥያቄ ነው። ስለዚህ በተቻለ መጠን ይሄኛውን የምታገኙ ከሆነ ይሄ ምንም የተለወሰ ነገር የለውም፣ ኤክስትራ ጣፋጭ ነገር የለውም፣ ናቹራል ነው። ይህንን ብትጠቀሙ ሞሮፍ መልካም ነው ማለት ነው። በተለይ በተለይ ስር የሰደደ የጤና ችግር ካለባችሁ፣ ማለትም ጎን ለጎን እንደ የደም ግፊት የሚባሉ፣ የስኳር በሽታ፣ የኮሌስትሮል ችግር እንደነዚህ እንደዚህ አይነት ህመሞች ካለባችሁ፣ በተለይ በተለይ የስኳር ችግር ካለባችሁ፣ ይሄኛውን መጠቀም ቱማች ሳይድ ኢፌክቱ ኃይል ሊሆንባችሁ ይችላል ማለት ነው። ምክንያቱም ልክ እንደምታዩት ነው ልክ እንደዚህ ጥብቅብቅ የሚልበት ነገር ራሱ ምንድነው? ኤክስትራ ተጨማሪ በጣም ጣፋጭ የሆነ መጠኑ የማይታወቅ ይዘቱ የማይታወቅ ጣፋጭ አዲሽናል ነገር አለው ማለት ነው። ሰፖዛታውን ለምሳሌ እንበልና ያው እንደዚህ ስትከፍቱት፣ እዩት፣ እዩት ምን ያክል ስዊት የሆነ ነገር ስላለው ስለዚህ ቴምር ሲባል ብቻ እራሱ የትኛውን ቴምር መጠቀም አለብን? ቴምራውን ለምሳሌ በርካታ የጤና ጥቅሞች አሉት። ኦቪየስ የታወቀ ነው። እጅግ በጣም እጅግ በጣም ለማመን የሚከብድ ብዙ ብዙ ብዙ የጤና ጥቅሞች አሉት። ግን ቴምር የጤና ጥቅም አለው ብላችሁ ይሄንን ቱማች ብትጠቀሙ ኦቨር ካሎሪ ነው የምትወስዱት። ከመጠን በላይ ጣፋጭ ነገር ነው ያለው እና ኦቨር ከቴምሩ ይዘት ይልቅ ከተፈጥሮው ከናቹራል ሹገሩ ይልቅ ሌላ ተጨማሪ ሹገር አለው ማለት ነው ይሄ ጣፋጭ ነው ማለት ነው። ማርም ሊሆን ይችላል። ማር እንኳን ቢሆን እንኳን ተፈጥሯዊ ይሁን አይሁን የሚለውን ነገር አታውቁትም። ስኳር ብቻ ሊሆን ይችላል። አሁን ላይ የሚያመርቱ ፕሮሰስ የሚያደርጉ ካምፓኒዎች ሁሉን ነገር ፎር ፕሮፊት ሜኪንግ ነው ለትርፍ ብቻ ብለው የሆነን ነገር አምርተው ስለሚሸጡ ይህንን ቴምር መጠቀም ሳይድ ኢፌክቱ ወይም ደግሞ ጉዳቱ ሊያመዝንባችሁ ይችላል። ከየትኛው ከዚህኛው ማለት ነው ሊያመዝን ይችላል። ስለዚህ በተቻላችሁ መጠን ይሄኛውን ቴምር አቮይድ አርጋችሁ ይሄኛውን ናቹራል የሆነውን ብትጠቀሙ በጣም መልካም ነው ማለት ነው። ስትጠቀሙ እንግዲህ አሁን እንዳልኩት ከፍችዋለሁ፣ ይሄኛውን የማይታችሁታል። ይሄኛውን ስትጠቀሙ ምንድነው የምታደርጉት? ከፍችዋለሁኝ በተቻለ መጠን ብታጥቡት መልካም ነው። ምክንያቱም ሲታሸግ በሚታሸግበት ወቅት ምን ሊኖረው ስለሚችል በእጅ ኮንታሚኔትድ ይሆናል። ከእጅ ደግሞ በጣም ብዙ ባክቴሪያ ይኖራል ማለት ነው። ስለዚህ በተቻለ መጠን የምትጠቀሟትን መጠን ታስገቡና ቢያንስ ቢያንስ በውሃ ክሊን ብታረጉት በመጠኑ ቢሆን ብታጥቡት መልካም ነው። ምክንያቱም ለምንድን ነው ይሄውን በእጅ ስለሚነካካ ማለት ነው። በጣም በተደጋጋሚ በሚሸጥበት ሰዓት በእጅ ይነካካል። በተቻላችሁ መጠን ልክ እንደዚህ በደንብ አድርጋችሁ ብታጥቡት ይሄኛውን መልካም ነው። ምክንያቱም ለምንድን ነው ይነከዋል? በቃ ኮምፕሊት በአጠቃላይ በእጅ ስለሚነካ የተለያዩ ባክቴሪያዎች ባክቴሪያዎችን መቶ ፐርሰንት ሊይዝ ይችላል፣ አይደለም ይኖረዋል። ስለዚህ በተቻላችሁ መጠን በውሃ ዛትማች በዚህ ልክ ታጥቦትና ወይም እንደዚህ አድርግታችሁት ነካ ነካ አድርግታችሁት መጠቀም ትችላላችሁ ማለት ነው በቃ ይሄኛው አሁን ቱማች ከዚህ ነው እና ምልላችሁ ፈልጌ ነው ይሄኛውን ባትጠቀሙት መልካም ነው። ዚስ ዋን ኢዝ ቤተር ቱማች ናቹራል በተፈጥሮዊ ነው እና በዚህ ልክ ተጠቀሙ። ቴምር ብቻ ጥቅም አለው ስለተባለ ሁሉንም ቴምር አትጠቀሙ ለማለት ያክለው። የቴምር ጥቅሞችን ደግሞ አየህዥ አንዳንድ ሀሳቦችን ከዚህ ቪዲዮ ጋር በተያያዘም ነግራችኋለሁ ማለት ነው። ቴምር እንግዲህ በቪታሚኖች በማዕድናትናም በፋይበር የበለጸገ በንጥረ ምግቦች ጥቅጥቅ ያለ ፍሬ ነው። ከምግብ መፈጨት መሻሻል ጀምሮ እስከ ጉልበት ወይም ደግሞ ኃይል መጨመር እናም የልብ ጤና ድረስ በርካታ የጤና ጥቅሞችን ይሰጠናል። ቴምር የሚሰጠንን የጤና ጥቅሞችን እስቲ ያጠር አድርጌ ልንገራቸው። አንደኛ በንጥረ ነገሮች እናም በአንቲኦክሲዳንቶች የበለጸገ ነው። ቴምር አስፈላጊ ቪታሚኖችን ቢቪታሚኖችን ቫይታሚን ኬ እናም ማዕድናትን እንደ ብረት፣ ፖታሲየም፣ ማግኒዥየም፣ ካልሲየም፣ ፎስፈረስ እናም ዚንክን ይዟል። ፍላቮኖይድስ፣ ካሮቲኖይድስ እናም ፊኖሊክ አሲድ በመሳሰሉት ከፍተኛ መጠን ባላቸው አንቲ ኦክሲዳንቶችም የበለጸገ ሲሆን ይህም የህዋስ ጉዳትን የሚከላከል እናም ስር የሰደዱ በሽታዎች የመጋለጥ እድልንም ይቀንሳል። ሁለተኛ ደግሞ የምግብ መፈጨትንም ያግዛል ወይም ደግሞ ይረዳል። ቴምር ለምግብ መፈጨት እጅግ አስፈላጊ የሆነ የፋይበር ምንጭ ነው። በአንድ መቶ ግራም ውስጥ ሰባት ግራም ገደማ ፋይበርን ይይዛል። ይህም መደበኛ የአንጀት እንቅስቃሴን የሚያበረታታ እናም የሆድ ድርቀትንም ይከላከላል። ጠቃሚ የሆኑ የአንጀት ባክቴሪያዎችን በመመገብ አጠቃላይ የአንጀት ጤናን ያሻሽላል። ሶስተኛ የኃይል መጠንንም ይጨምራል። ቴምር ፈጣንናም ዘላቂ የኃይል መጨመርን የሚሰጡ የተፈጥሮ ስኳሮችን ግሉኮዝ፣ ፍሩክቶስናም ሱክሮስን ይዟል። ለአትሌቶችናም የአካል ብቃት እንቅስቃሴን ለሚያደርጉ ሰው ሰራሽ ስኳር ሳይኖር ወይም ደግሞ ሳይጨምር ፈጣን የኃይል መጨመር ለሚፈልጉ ሰዎች በጣም ተስማሚ ነው። አራተኛ የልብ ጤና እናም ለደም ግፊት ቁጥጥርም ይጠቅማል። በፖታሲየምናም በማግኒዥየም የበለጸገ በመሆኑ ቴምር የደም ግፊትን ለመቆጣጠር እናም የልብን ተግባርን ለመደገፍም ይረዳል። የኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን በመቀነስ የልብ በሽታ ተጋላጭነትን ይቀንሳል። አንቲኦክሲዳንትስ የደም ቧንቧ ግድግዳ ላይ የስብ ክምችት እንዳይፈጠር በመከላከል ጤናማ የደም ዝውውርንም ያበረታታል። አምስተኛ የአንጎልን ተግባርናም የአእምሮ ጤናንም ይደግፋል። ቴምር በአንጎል ውስጥ የሚከሰትን እብጠትን የሚቀንሱ ንጥረ ነገሮችን የያዘ ሲሆን ይህም እንደ አልዛይመርስ ያሉ የነርቭ መበላሸት በሽታዎችን የመጋለጥ እድልንም ሊቀንስ ይችላል። አስታወስንናም የግንዛቤ ተግባርን የሚደግፉ ቢ ቪታሚኖችን እናም ኮሊንን ይዟል። ቴምር በማግኒዥየም ናም በአንቲኦክሲዳንትስ ይዘቱ ምክንያት ጭንቀትንናም ውጥረትንም ለመቀነስ ይረዳል። ስድስተኛ የአጥንትን ጤናንም ያሻሽላል። በካልሲየም፣ በማግኒዥየም፣ በፎስፈረስ እናም በቫይታሚን ኬ የበለጸገ በመሆኑ ቴምር ጠንካራ አጥንትን ለመጠበቅናም እንደ ኦስቲዮፕሮሲስ ወይም ደግሞ የአጥንት መሳሳት ያሉ ሁኔታዎችን ለመከላከልም ይረዳል። በውስጡ ያለው ቦሮን የአጥንትን ጥንካሬን በማጎልበት ሚና ይጫወታል። ሰባተኛ ጤናማ እርግዝና እናም ምጥን ይደግፋል። ጥናቶችም እንደሚያሳዩት በእርግዝና የመጨረሻ ሳምንታት ቴምርን መመገብ የማህፀን ጫፍን በማስፋትና የምጥ ጊዜን በመቀነስ ምጥን ለማቃለል ይረዳል። ቴምር እናትና ልጅን የሚደግፉ የተፈጥሮ ስኳሮችንና አስፈላጊ ንጥረ ነገሮችንም ያቀርባል። ስምንተኛ የስኳር በሽታንም ለመቆጣጠር ይረዳል በመጠኑ ሲበላ ምንም እንኳን ተፈጥሯዊ ጣፋጭነት ቢኖረውም ቴምር መካከለኛ ግላይሴሚክ ኢንዴክስ አለው። ይህም ከተጣራ ስኳር ጋር ሲነጻጸር የደም ስኳር መጠን ቀስ በቀስ እንዲጨምር ያደርጋል። የፋይበር ይዘቱ የምግብ መፈጨትን በማዘግየት የደም ስኳር መጠንን ለመቆጣጠር ይረዳል። ለስኳር ህመምተኞች በጣም በጥንቃቄ ቢበላ ይመረጣል። ዘጠነኛ ደግሞ ክብደትን ለመቆጣጠር ይረዳል። ቴምር ጣፋጭ ምኞቶችን ወይም ደግሞ ፍላጎትን በተፈጥሮ በማርካት ጤናማ ያልሆነ የስኳር ፍጆታን የመቀነስ አስፈላጊነትን ይቀንሳል። የፋይበር ይዘቱ የሙሉነት ስሜትን በማሳደግ ከመጠን በላይ መብላትን ይከላከላል። ሆኖም ከፍተኛ የካሎሪ ይዘት ስላለው ከመጠን በላይ መመገብ ለክብደት መጨመር ሊዳርግ ይችላል። አስረኛ ደግሞ የቆዳን እናም የፀጉርን ጤና ያሻሽላል። በቫይታሚን ሲ እናም ዲ የበለጸገ በመሆኑ ቴምር የቆዳን የመለጠጥ ችሎታን በማሻሻል ናም መጨማደድን በመቀነስ ጤናማ ቆዳን ያበረታታል። በውስጡ ያሉት አንቲ ኦክሲዳንቶች ፍሪ ራዲካሎችን በመዋጋት የእርጅና ምልክቶችን ይቀንሳሉ። ብረትናም ቢቪታሚኖች የጸጉርን እድገት ይደግፋሉ እናም የጸጉር መርገፍንም ይከላከላሉ። አስራ አንደኛ የጉበትን ጤና ያሻሽላል ና መርዛማ ንጥረ ነገሮችንም ያስወግዳል። በቴምር ውስጥ የሚገኙት አንቲ ኦክሲዳንቶች ጉበትን በመርዛማ ንጥረ ነገሮችና በኦክሳይድ ውጥረት ምክንያት ከሚደርስ ጉዳት ለመከላከል ይረዳሉ። ሰውነት ጎጂ ንጥረ ነገሮችን እንዲያስወግድ በመርዳት የተፈጥሮ መርዝን የማስወገድ ሂደትንም ይደግፋሉ። አስራ ሁለተኛ የአይንን ጤናንም ይደግፋል። በቴምር ውስጥ የሚገኙት ካሮቲኖይድስ ሉቲን እና ዚያ ካንቲን እይታን የሚደግፉ እናም ከእርሜ ጋር ተያይዘው የሚመጣን የማኪውላር ዲጀነሬሽን የአይን ችግርን ይከላከላሉ። በቴምር ውስጥ ያለው ቫይታሚን ኤ ጥሩ እይታን ለመጠበቅናም የሌሊት አይነ ስውርነትንም ለመከላከል ይረዳል። አስራ ሶስተኛ እብጠትን ወይም ደግሞ ኢንፍላሜሽንን ይቀንሳልናም በሽታ የመከላከል ስርዓትንም ያጠናክራል። በቴምር ውስጥ የሚገኙት ፊኖሊክ ውህዶችና ፍላቦኖይድስ ጠንካራ ጸረ ብግነት ባህርያት አሏቸው። የጸረ ተዋሲያን ባህርያታቸው ኢንፌክሽኖችን ለመዋጋትናም በሽታ የመከላከል ስርዓትን ለማጠናከር ይረዳሉ። አስራ አራተኛ ጤናማ የሆርሞን ሚዛንንም ያበረታታል። ቴምር በተለይም ማረጥ በሚከሰትበት ጊዜ በሴቶች ላይ ሆርሞኖችን ለማመጣጠን የሚረዱ ፋይቶኤስትሮጂንን ይዟል። ለሆርሞን ምርት አስፈላጊ ንጥረ ነገሮችን በማቅረብ የመራቢያ ጤናን ይደግፋል። አስራ አምስተኛ የካንሰርን ተጋላጭነትን ሊቀንስ ይችላል በቴምር ውስጥ የሚገኙት አንቲ ኦክሲዳንቶች ፍሪ ራዲካሎችን በማጥፋት ለካንሰር ሊዳርግ የሚችል የዲኤንኤ ጉዳትን ይቀንሳሉ። አንዳንድ ጥናቶችም እንደሚያመላክቱት አዘውትሮ ቴምርን መመገብ የምግብ መፍጫ አካላት ካንሰር የመያዝ እድልን ከመቀነስ ጋር የተያያዘ ነው። በአጠቃላይ ቴምርን መብላት ያለባችሁ ምክንያት ቴምር ከምግብ መፈጨት እናም ጉልበት መሻሻል ጀምሮ እስከ ልብ አንጎልናም የአጥንት ጤናን እስከ መደገፍ ድረስ በርካታ የጤና ጥቅሞች ያሉት እጅግ ጠቃሚ ንጥረ ነገር ነው። በተመጣጣኝ አመጋገብ ውስጥ በቀን ከሁለት እስከ አራት ፍሬ ቴምርን ማካተት እነዚህን ጥቅሞች እንድታገኙ እናም የስኳር መጠናችሁን እንድትቆጣጠሩት ይረዳችኋል ማለት ነው። ቴምርን በመጠኑ መመገብ አለባችሁ። ከመጠን በላይ ከተበላ የጤና ጉዳትን ያስከትላል። ክብደት መጨመርን ያስከትላል፣ በካሎሪ ከፍተኛ ስለሆነ ከፍተኛ የደም ስኳር መጨመርን ያስከትላል። ከመጠን በላይ ከተበላ የምግብ መፈጨት ችግሮችን ያስከትላል፣ የሆድ መነፋት ወይም ደግሞ ብሎቲንግ፣ ጋዝና ተቅማጥ። የጥርስ መበስበስን ያስከትላል። የተፈጥሮ የስኳር ይዘት ስላለው ከልክ በላይ ከተበላ የጥርስ መቦርቦርን ሊያበረታታ ይችላል። የአለርጂ ምላሾችን ሊያስከትል ይችላል። ይህ አልፎ አልፎ የሚከሰት ነው። የፖታሲየም መጠን መጨመርን ያስከትላል። ይህ ደግሞ ለኩላሊት ህመምተኞች በጣም ከፍተኛ አደጋ አለው። የፍሩክቶስ አለመቻቻል ምልክቶችን ሊያባብስ ይችላል። በስኳር ህመምተኞች ላይ ደግሞ የደም ስኳር ቁጥጥርን ሊያስተጓጉል ይችላል። ራስ ምታት ወይም ደግሞ ማዞርን፣ ከመጠን በላይ ስኳር በመውሰድ ምክንያት ማለት ነው። ምክንያቱም የተፈጥሮ ስኳር ስላለው ከልክ በላይ ከተጠቀማችሁ ያው የደም ስኳር መጨመርን ሊያስከትል ይችላል። ምንም ጥርጥር የለውም። ስለዚህ ቴምርን በጣም የጤና ጥቅሞችን ለማግኘት በመጠኑ ምንጊዜም ቢሆን መመገብ ያስፈልጋል። ከልክ በላይ ከተመገባችሁ ያም ሆነ ምንም በጣም በርካታ የጤና ጥቅም ቢኖረውም የጎንዮሽ ጉዳቶችን ወይም ደግሞ የጤና ችግሮችን ሊያስከትል ይችላል። ስለዚህ ሞዴሬሽን ኢስ ኪ፣ ምንጊዜም ቢሆን መጠነኝነት ወይም ደግሞ ልክን ማወቅ በጣም መልካም ነው ማለት ነው። ከልክ በላይ አትጠቀሙ። ስለዚህ ክቡራትና ክቡራን ተመልካቾቼ ቴምርን እንግዲህ ስትጠቀሙ በተቻለ መጠን ሌላ ተጨማሪ ስኳር ያለበት የቴምር አይነቶችን ከመጠቀም ተቆጠቡ። ተፈጥሯዊ የሆነ ቴምርን በቀጥታ ለመጠቀም ሞክሩ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬ የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለይኝላለው።